መጨረሻ ሀረግ ድራማ ቀረጻቸውን በዚህ መልኩ አጠናቀዋል። ከነገ ጀምሮ ቪዲዮ የሚለቀቅ ይሆናል። የብዙዎቻችሁ ጥያቄ የነበረው ኤፍራታ ጥቁር የለበሰችው ናታን ሙት ሆነ ወይ እያላችሁ ነበር። እንግዲህ ናታን በሕይወት አለ፣ እንዲሁም ከክፍል አንድ በተሻለ ሆኖ የመጣው ማለት ነው። ሲቀጥል ብዙዎቻችሁ ውሸታችሁን ነው፣ የት ላይ ነው እየተለቀቀ ያለው ለምትሉ እዛ ሀረግ ድራማ ላይ የሚለቀቅበት ፖስት የሚለው ላይ ገብታችሁ የሚለቀቁትን ፎቶዎች፣ ጽሁፎች ማየት ትችላላችሁ። እንዲሁም ደግሞ ትናንትና ማታ በቲክታክ ላይቭ ላይ ገብተው ነበር እነ ጽዮን። እናም ነገ ድራማው እንደሚለቀቅ ተናግረዋል ማለት ነው። ውድ ቤተሰቦች ሰዎች ሀረግ ድራማን የምትወዱ የምታደንቁ፣ እስኪ በላይክ አሳዩኝ። በመጀመሩስ ምን ተሰማችሁ? የሎሊት ካራክተር እንግዲህ ምዕራፍ ሁለት ላይ የምናያት ሎሊት ምዕራፍ አንድ ላይ ያው ብታና አልታሳድደንም ነገር ግን ደግሞ እያዝናናችን ነበረ። ሲቀጥል አሁን ላይ ግን አብዳ ነው የመጣችው። የሉሊት እብደት እያስመሰለች ነው ብዬ ነው የማስበው። ለማንኛውም ድራማውን እስከማየው በጣም ጓጉቻለሁ። እንደ ሀረግ ድራማ የወደርኩት እንዲሁም ሲያልቅ ከፍቶኝ የቱቤን ለራሱ አቆም ነበርና አሁን በመጀመራቸው በጣም ደስ ብሎኛል። ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ሲቀጥል እንግዲህ የሀረግ ድራማ ጸሐፊዋ ይዤላችሁ መጥቻለሁ፣ ዛሬ ማለት ነው። ሀረግ ድራማን እንደዛ ስትጽፍ የነበረው ጀግናዋ ሴት፣ ወንድ ነው ሴት ነው እያላችሁ ነበርና ጸሐፊቱ እንግዲህ ከፂወን ጋር እያወራች ያለችው ልጅና ማለት ነው እሷና ድራማውን እያሰራቻቸው ያለችው ጀግና። ሲቀጥል ውድ ቤተሰቦች እንግዲህ ከነገ ጀምሮ ሀረግ ድራማ ምዕራፍ አንድ ይለቀቅ ምዕራፍ ሁለት ክፍል አንድ የሚለቀቅ ይሆናል። እናም እንግዲህ ነገን እንጠብቃለን ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉኝ ተባበሩኝ ማለት ነው። እንዲ እስኪ እኔን ማሳድጉኝ አሳድጉኝ እላቸዋለሁኝ። እኔ ሉሊት ገና ሳይጀምር እያሳቀችኝ ነው። እንግዲህ ብር እየለመነች አስፋልት ላይ ወጣ፣ ችገራም ብር እንዴት የለህ ብያለች ነበር እና የሉሊት ካራክተር ያው በጤንነቷም ክፉም ብትሆንን በክፍቷ በስተጀርባ ደግሞ የምታዝናና ካራክተርና ማለት ነውና እንግዲህ አሁን ላይ ደግሞ ምን ይፈጠር ይሆን የሚለው ብዙዎቻችሁ ቤዛ ሞታ አለች ነው እያላችሁ ያላችሁት። ቤዛን ማን የገደላት ይመስላችኋል? እንግዲህ አዳዲስ ካራክተሮችም ተጨምረዋል፣ ተዋናዮች ተጨምረውበታል። እናም እንግዲህ ከነገ ጀምሮ የምናያቸው የምንተዋወቃቸው ይሆናል እላችኋለሁ። ውድ ቤተሰቦች ለማንኛውም ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ፣ እንዳትረዙ። አመሰግናለሁ።